ሲሊኮን ቫሊ በሰሜን ካሊፎርኒያ ሳን ፍራንሲስኮ የባህር ወሽመጥ አካባቢ የሚገኝ ክልል ነው። በዓለም አቀፍ ደረጃ የከፍተኛ የቴክኖሎጂ ፈጠራ እና የማህበራዊ ሚዲያ ማዕከል መባል ይታወቃል። ስሙ የመነጨው እንደ ትራንዚስተሮች እና የተቀናጀ ዑደቶች ካሉ ሲሊከን ላይ ከተመሰረቱ አካላት ነው። የአካባቢው እድገት እንደ ስታንፎርድ ባሉ ጠንካራ የትምህርት ተቋማት የቬንቸር ካፒታል መኖርና ቀደምት የመከላከያ ወጪዎች ተጽዕኖ ላይ የተመሰረተ ነው። ቀደምት እድገት ስታንፎርድ ዩኒቨርሲቲ መምህራንና ተመራቂዎችን ሀውለት ፓካርድን ጨምሮ ኩባንያዎች እንዲጀምሩ በማበረታታት ወሳኝ ሚና ተጫውቷል። ሾክሌ ሴሚኮንዳክተር በ1956 ዊልያም ሾክሌ ወደ አካባቢው ተዛውሮ ሾክሌ ሴሚኮንዳክተር ላቦራቶሪ አቋቋመ። ምንም እንኳን ትሮይሶሮስ ኤይት መሐንዲሶች እንዲለቁና የፌርቻይልድ ሴሚኮንዳክተር እንዲያቋቁሙ ቢገደድም፣ ፌርቻይልድ ሴሚኮንዳክተር ከሰራተኞቹ ሁለቱ ሮበርት ኖይስ እና ጎደሙር ኋላ ላይ ኢንቴልን መስርተዋል። ዚሞስፌት ሞስፌት እንደ አውሮፓውያን አቆጣጠር በ1959 በቤል ላፕስ የፈጠረው ከኢንትግሬትድ ሰርኪዩት ጋር ተዳምሮ የቴክኖሎጂ መስፋፋትን ያስከተለ ወሳኝ እድገት አምጥቷል። ኢንተርኔት ጄሲአር ሊክሊንደርስ ለኮምፒውተር ኔትወርክ የነበረው ራእይ የኢንተርኔት ፕሪኮርሰር የሆነው አርፓኔት እንዲፈጠር አነሳስቷል። የቬንቸር ካፒታል ከ1970 ዎቹ ጀምሮ በሳንዲል ሮድ የቬንቸር ካፒታል ኩባንያዎች እድገት አስፈላጊውን የገንዘብ ድጋፍ ለየክልሉ የቴክኖሎጂ ኩባንያዎች በማድረግ ብዙዎቹ በጣም ስኬታማ ሆነዋል። አዳዲስ ፈጠራዎች ዛሬ ሲሊኮን ቫሊ እንደ አርቲፊሻል ኢንቴሊጀንስ የማሽን ለርኒንግ እና ኳንተም ኮምፒውቲንግ ባሉ አዳዲስ የቴክኖሎጂ ኩባንያዎች ግንባር ቀደም ነው። ዓለም አቀፋዊ ማዕከል ኢኮኖሚው ሴሚኮንዳክተሮች ላይ ብቻ የተመካ ስላልሆነ ክልሉ የከፍተኛ ቴክኖሎጂ ዓለም አቀፋዊ ማዕከል ሆኖ ይቆያል። የፈጠራ መንፈስ ብዙውን ጊዜ በአደጋ ተጋላጭነትና ፈጠራ ባህል ይገለጻል። በዋናነት የሐሳብና ተሰጥኦ ልውውጥ ለሥነ ምህዳሩ ማዕከል ነው። ነው የቤት ቁሶች ያህል ቅርብ ስሞች አሉት። አፕል ያለማቋረጥ በሃርድዌርና በሶፍትዌር ፈጠራ ላይ ነው። ጉግል አልፋቤት፣ ፍለጋን የሚቆጣጠር ኤአይ፣ ክላውድ ኮምፒውቲንግና አተነመስ ተሽከርካሪዎች በበላይነት ይዟል። ሜታ ፌስቡክ ማህበራዊ ሚዲያን በመቅረጽና ሜታቨርስ ፈርቀዳጅ ነው። ኔትፍሊክስ መዝናኛን እንደገና የወለደና ቴስላ በኤሌክትሪክ ተሽከርካሪዎችና በኤአይ ውስጥ ድንበሮችን ጥሶ ያለፈ ሁሉም ሲሊኮን ቫሊ ውጤት ናቸው ሲሊኮን ቫሊ እንደ ጉግል አፕል ሜታ ወይም ፌስቡክ እና ቴስላ እንዲሁም ሌሎች ሶፍትዌር ሃርድዌር እና ሴሚኮንዳክተሮች ያሉ ግዙፍ የቴክኖሎጂ ኩባንያዎችን ጨምሮ የበርካታ ዋና ዋና የቴክኖሎጂ ኩባንያዎች መኖሪያ ነው በክልሉ ውስጥ ያሉ ሌሎች ታዋቂ ኩባንያዎች አዶቤ ሲስኮ ኢንቴል እና ኦራክልን ያጠቃልላሉ በሲሊኮን ቫሊ ውስጥ የሚገኙ ዋና ዋና የቴክኖሎጂ ኩባንያዎች

ሴልስፎርስ ዋና መስሪያ ቤት ሳን ፍራንሲስኮ፣ ኢቤይ ዋና መስሪያ ቤት ሳን ጆሴ፣ እንዲሁም ቲዩተር አሁን ኤክስ ዋና መስሪያ ቤት ሳን ፍራንሲስኮ። በሲሊካን ቫሊ ውስጥ እንደ ኢንቴልና ኒቪዲያ ያለው ኩባንያዎች ከስልኮ እስከ ሱፐር ኮምፒውተሮች ድረስ ሁሉንም ነገር የሚያንቀሳቅሱ አስፈላጊ ቺፖችን ማምረታቸውን ቀጥለዋል። እንደ ኦራክል አዶቤና ሴልስ ፎርስ ያሉ ጂያንትስ ደግሞ በአለም ዙሪያ ላሉ ንግዶች ወሳኝ ሶፍትዌርና የክላውድ አገልግሎቶችን ይሰጣሉ። ብዙም ይፋ ባይሆንም ሲሊኮን ቫሊ በባዮቴክኖሎጂ ውስጥ ከፍተኛ ተሳትፎ አለው። በታሪክ ግንባር ቀደም ከሆኑ እንደ ጂንቴክ ያሉ ኩባንያዎች፣ በየጊዜው አዳዲስ ጀማሪዎች እንደ ዘረመል ምህንድስናና ሄልዝቴክ ባሉ አካባቢዎች ብቅ እያሉ ነው። በሲሊኮን ቫሊ ከታዋቂዎቹ ባሻገር በሺዎች የሚቆጠሩ ጀማሪዎች ያለማቋረጥ እየፈጠሩ በቬንቸር ካፒታል እየተደገፉ በሁሉም ነገር በኤአይ፣ በሳይበር ደህንነት፣ በፊንቴክ ወይም ፋይናንስ ቴክኖሎጂ፣ በስፔስ ቴክኖሎጂ እና በዘላቂ መፍትሄዎች ላይ እየሰሩ ነው። ሲሊኮን ቫሊ በማቋረጥ ሀሳቦች ስኬቶችን እያስመዘገበ ስራውን ቀጥሏል። ሲሊኮን ቫሊ አጠቃላይ ስኬቶች አስደናቂ ናቸው። ከዚህ በፊት ታይቶ በማይታወቅ ደረጃ የመረጃና የኮምፒውተር ኃይል ተደራሽነትን ፍትሃዊ አድርጓል። በቢሊዮን የሚቆጠሩ ሰዎችን በባህል ከአጉር አህጉር አስተሳስሯል። ኢንዱስትሪዎችን ከትራንስፖርት ወደ መዝናኛ፣ ከንግድ ወደ ጤና አጠባበቅ ላይ በተደረገው ሽግግር ለውጥ አምጥቷል። ለዓለም አቀፍ የኢኮኖሚ እድገት እና የቴክኖሎጂ እድገት ቀዳሚ አንቀሳቃሽ ሆኖ ቀጥሏል። እዚህ የተገነቡ ዲጂታል መሳሪያዎች እና መድረኮች በግልና በሙያዊ ህይወታችን ውስጥ በጣም አስፈላጊዎች ሆነዋል። ይህም እንዴት እንደምንሰራ፣ እንደምንማር፣ እንደምንጫወትና ከዓለም ጋር እንዴት መስተጋብር መፍጠር እንዳለብን ቀርጸውናል። የሲሊኮን ቫሊ ተጽዕኖ ስለ ምርቶች ብቻ አይደለም፣ ስለ አስተሳሰብ ጭምር ነው። ችግሮችን ለመፍታትና የወደፊቱን ለመቅረጽ በቴክኖሎጂ ኃይል የማመን አስተሳሰብ። ዓለም ላይ እንደ ሲሊኮን ቫሊ ያለ ሌላ ቴክኖሎጂ ማዕከል አለን። ብዙ ከተሞች ቀጣው ሲሊኮን ቫሊ ለመሆን ይመኛሉ እና አስደናቂ ቴክኖሎጂ ማዕከሎች በዓለም አቀፍ ደረጃ ብቅ ብለዋል። አንድ ኒውዮርክ ከተማ በፋይናንሽል ቴክኖሎጂ፣ ሚዲያ ቴክኖሎጂ እና አድቨርታይዚንግ ቴክኖሎጂ ጠንካራ ናት። ሁለት ለንደን በፋይናንሽል ቴክኖሎጂ እና ኤአይ የአውሮፓ ህያል ቋት ናት። ሶስት ቴልአቪቭ በሳይበር ደህንነትና በኢንተርፕራይዝ ሶፍትዌር ፈጠራው ስታርታፕ ኔሽን በመባል የምትታወቅ አገር ናት። አራት ባንግሎር ለአይቲ አገልግሎቶችና ለሶፍትዌር ልማት ትልቅ ማዕከል ናት። አምስት ሸንዘን በሃርድዌር ማምረቻና የሸማቾች ኤሌክትሮኒክስ ፈጠራ ዓለም አቀፍ መሪ ናት። ስድስት ቦስተን ብዙ ጊዜ ከሃርቫርድ እና ኤምአይቲ የሚመነጨው ፈጠራና እውቀት በባዮ ቴክኖሎጂ ኤአይ እና ሮቦቲክስ ጠንካራ አድርጓታል። እነዚህ ማዕከሎች የበለጸጉና በራሳቸው ልዩ ቢሆንም የሲሊኮን ቫሊ ልዩ የሆነ የጥልቅ ቬንቸር ካፒታል፣ ከፍተኛ ደረጃ አካዳሚ ጥናትና ምርምር ስራ ፈጣሪነትን በቀጥታ የሚመግብ እና የብዙ ትውልድ ውርስ የሆነ ዓለምን የሚቀይር ፈጠራ ግን አላመጡም። እነሱ ብዙውን ጊዜ ልዩ ወይም የበለጠ በራሳቸው ክልል ላይ ያተኮሩ ናቸው። ሲሊኮን ቫሊ አሁንም ትልቁ ኪሳራን የማይፈራና ከፍተኛ የቴክኖሎጂ ውርርዶች የሚመራ የሁሉም ቤንችማርክ ነው። ከቀላሉ የሲሊኮን ትራንዚስተር እስከ ውስብስቡ ኤአይ የወደፊት ሕይወታችን፣ ሲሊኮን ቫሊ ወደር የለሽ የሰው ልጅ የፈጠራ ሞተር መሆኑን አረጋግጧል። ብሩህ አእምሮዎች፣ ሰፊ ሀሳቦችና የተትረፈረፈ ካፒታል ሲሰባሰቡ የሚፈጠረው ነገር ምስክር ነው። በየዕለቱ በቢሊዮኖች የሚቆጠሩ ሰዎች እንዴት እንደሚኖሩ፣ እንደሚሰሩ እና እንደሚገናኙ በመቅረጽ በፕላኔታችን ላይ ያለው ተጽዕኖ የማይካድ ነው። ቴክኖሎጂ በዝግመተ ለውጥ ሲቀጥል፣ ሲሊኮን ቫሊም እንዲሁ አዳዲስ ፈተናዎችን በመጋፈጥ አዳዲስ መፍትሄዎችን ይፈጥራል። አንድ ነገር እርግጠኛ ነው፤ በዛች ትንሽ የሲሊኮን ቺፕ ላይ የተመሠረተው ውርስ የወደፊት የጋራችንን መግለጽ ይቀጥላል።